በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ክርስቶስ ተንሳአ ሙታን በአማን ተንሳአ ሙታን። የክርስቶስ ቤተሰቦች፣ የወላዲተ አምላክ የድንግል ማርያም ያስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ እንደ የሰዓት አቆጣጠራችሁ ሰላም ላችኋለሁኝ። ሰላማችሁ ብዙ ትርፍርፍ ይበላላችሁ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት እንግዲህ የእግዚአብሔር ሰላም ይብዛላችሁ። የአምደ ቅዱስ ሚካኤል ቃል ኪዳኑ በያላችሁበት ይጠብቃችሁ፣ ይጠብቀን፣ ስዕለታችሁን ያስምርላችሁ፣ ይድረስላችሁ። ድንቅ ድንቅ ምስክሮችን የምናይበት የምንሰማበት ታላቅ የቃል ኪዳን ገዳም ወይም ቦታ ነው ማለት ነው። አዲስ የሆናችሁ ስለ አምደው ቅዱስ ሚካኤል ስትሰሙ፣ ምንድን ነው አምደው ቅዱስ ሚካኤል ምን አይነት ተአምር ስላደረገ ነው ስሙ የሚነሳው? ለምትሉ አምደው ቅዱስ ሚካኤል ማለት እንግዲህ በመተት የታሰሩትን መተት በየጊዜው እየታደሰባቸው በጎረቤት በቤተሰብ በጓደኛ በመስሪያ ቤት በተለያየ ቦታ ላይ በመተትና በአስማት በሟርትና በድግምት እንዳይሰሩ እንዳይኖሩ በትዳራቸው ትዳር እንዳይኖራቸው ትዳር ያላቸውን ትዳራቸው ሰላምን እንዳይሆን ትዳራቸው እንዲፈርስ ስራ ያላቸው በስራቸውን እንዳይሰሩ በስራቸው ደስተኛ እንዳይሆኑ በሕይወታቸው ደስተኛ እንዳይሆኑ አእምሯቸው፣ እድላቸው የተወሰደባቸው በጣም ብዙ ሰዎች አሉ ማለት ነው። በዙሪያችን ባሉ ሰዎች ነው ይሄ ጥቃት እና በደል ግፍ የሚደርስብን ማለት ነው። ስለዚህ እዚህ ቦታ ላይ ሄዳችሁ ጸሎት ስታስደርጉ መተት የሚልኩ ሰዎች አንደኛ ጸሎት ስታስደርጉ መተት የተደረገበት ሰው መተቱ ይፈርሳል ማለት ነው። የተደረገበት የተደረገው ወይም የተላከው መተት ይፈርሳል ማለት ነው። ድጋሚ ሲያድሱ ምንድን ነው የሚሆነው? ወደ ራሳቸው ነው የሚመለሰው ማለት ነው። ታዲያ እዚህ ቦታ ላይ መሄድ የማትችሉ ሰዎች ስመ ክርስትናችሁንና ጸሎት ማስደረጊያ መባ ያስፈልጋል። መባችሁን በመላክ እዚህ ቦታ ላይ ጸሎት ብታስደርጉ፣ እንዲሁም ጸሎት ማስደረግ ብቻ ሳይሆን ባላችሁበት ሆናችሁ ተስላችሁ በየጸሎታችሁ መሃል አምደው ቅዱስ ሚካኤል ፍረድልኝ፣ የሚታገለኝ ሊጥለኝ የሚፈልግ በጣም ብዙ በዙሪያዬ እርኩስ መንፈስና እርኩስ መንፈስ ያደረባቸው የተጸናወታቸው ፍጥረቶች አሉና፣ እባክህን እኔ አቅም የለኝም፣ ደካማ ነኝ፣ አንተ ታገልልኝ፣ ለምስክርነት አብቃኝ፣ ታምርህን ግለጽ፣ ለሌሎች የተደረገ ለእኔ የሚደረግ እያላችሁ መጸለይ መቻል አለባችሁ ማለት ነው። ስለዚህ እዚህ ቦታ ላይ ከማንኛውም በሽታ ከማንኛውም ደዌ መዳን የምንችልበት ቦታና ገዳም ነው ማለት ነው። መቼ ነው ታዲያ የምንሄደው ወይም ደግሞ ጸሎት ለማስደረግስ መቼ ነው ካላችሁ ሰኔ አስራ አንድ ቀን ሄደን ሰኔ አስራ ሦስት ቀን እንመለሳለን ማለት ነው። ጉዞ መሄድ ለምትፈልጉ ሰዎች ማለት ነው። ጸሎት ማስደረግም ለምትፈልጉ ነው። መሄድም ጸሎት ማስደረግም ለምትፈልጉ ሰዎች ከወዲሁ ሀሳብ አስተያየታችሁን እንድትገልጹልኝ፣ መሄድ የምትፈልጉም ከወዲሁ እንድትመዘገቡ ቦታ ሳይሞላባችሁ እንዲታሳውቁ ነው። ጸሎት ማስደረግም የምትፈልጉ ሰዎች እንደዚሁ ከወድሁ እያስመዘገባችሁ መባችሁን በመላክ ጸሎት ማስደረግ ትችላላችሁ ማለት ነው። ምክንያቱም የታሰራችሁ የተጨነቃችሁ፣ ያዘናችሁ መዳን እፈልጋለሁ የምትሉ ሰዎች ካላችሁ የድነቱ ቦታ ነው። ጸበል አለ፣ አባቶች ካይናት በዕለቱ እንግዲህ ሰኔ አስራ ሁለት የዓመት ነው ዝክር አለ በጣም በረከት ያለው ድህነት ያለው ስንዘክር ወይም ደግሞ ስንሰጥ ገንዘባችንን ስንሰጥ አጋንንት፣ እርኩስ መንፈስ በውስጣችን የተደበቀ እርኩስ መንፈስ ይጋለጣል፣ ደስ አይለውም ማለት ነው። ስለዚህ ዝክሩ ላይ ዛሬም ሆነ ለዛን ቀንም ሆነ ለወደፊት አባል መሆን የምትፈልጉ ማህበሩ ላይ መግባት ትችላላችሁ ማለት ነው። በዛ ዕለት የሚካኤል ዕለት ታቦተ ሕጉ በወጣበት ሊቃውንቱ በከተሙበት በዕለት የሚካኤል ዕለት በአስራ ሁለት ማለት ነው ታቦት በወጣበት ነው ጸሎት የሚደረግልን የመቋሚያ ጸሎት ወይም አውድ የሚደረገው መቋሚያ የመጣል ጥላታችን እንዲወድቅ ዳቢሎስ ስራውና አሰራሩ እንዲወድቅ የተጣለ እንዲሆን በዛን ሰዓት መቋሚያ ይጣላል ወይም መቋሚያ ተዘግዝቆ ጸሎት ይደረጋል ማለት ነው። መዳን የምትፈልጉ የታሰራችሁ ብቻ ወደዚህ ኑ። በዜሮ ዘጠኝ 04 05 64 64 በ09 60 60 60 መጨረሻው 72 ላይ ደውሉ። ስለዚህ ይሄንን ይመስላል ማለት ነው። ከወድሁ ተመዝገቡ፣ ከወድሁ ተመዝገቡ። ያለን ጊዜ ውስን ስለሆነ፣ የምዝገባው ጊዜ ውስን ስለሆነ ማለት ነው። ሰላማችሁ በያላችሁበት ብዝት ትረፍረፍ ይበለላችሁ ምስክርነቱን ተከታተሉ እስከ መጨረሻው ድረስ ስሙን ጠርተው ደጁ ላይ እንኳን ሳይሄዱ የተቸገሩ የተጨነቁ መሄድ የማይችሉ ሰዎች ስሙን ጠርተው ምን እንደተደረገላቸው ከሞት እንዴት እንዳሻገራቸው ከሞት እንዴት እንዳዳናቸው ቅዱስ ሚካኤል አምደው ቅዱስ ሚካኤል ድረስልን አምደው ቅዱስ ሚካኤል ድረስልን ብለው አድነን ብለው የዳኑ ምስክርነታቸውን ተከታተሉ እስከ መጨረሻው ድረስ። ቪዲዮውን ስትከታተሉ ሰዎች ከምን አይነት አደጋ እንደተረፉ እንደዳኑ፣ እስኪ ስለ አንዲት እህታችን ቅዱስ ሚካኤልን እየተማፀነች እንዴት እንደዳነች ከሞት እንዴት እንዳመለጠች እሷና ልጆቿ እንዴት እንደዳኑ ተከታተሉት። ሰላሙኑልኝ። እናንተም ስሙን ጥሩት፣ ፈጥኖ ደራሽ ነው። አምደው ቅዱስ ሚካኤል በሉት፣ ፈጥኖ ደራሽ ነው። ምንድና ምንድና፣ ዛር ነህ? ዛር አይነጥላለህ። ዛራ ጋንን ተዘመ ዛራ ዛራ ምንድን ነህ? ልጆቿን ግደል፣ ልጆቿን ግደል ነው የምትልህ አምደው ቅዱስ ሚካኤል አለች። የገዛ እናቷ ናት። ልጆቿን ግደል የምትለው የልጅ ልጆቿን ግደል ትላለች። ምን አይነት ጉድ ነው እባካችሁ፣ ምን አይነት ዘመን ላይ እንደደረሰ። ስድስት ሰዓት ጸሎት ከተነሳሁ በኋላ በቢላ ካላረግኳቸው ብሎ ባለቤቴ ሲያስፈራራኝ፣ ሲያስጨንቀኝ የስላሴ ጽላትና የሰማዕቷን አርሴማን ልጅ ላይ ቢላውን አሳርጎ ደረሱልኝ። ከዛም ቢላውን ስቃረገ ከዛም በኋላ ዘጠኝ ሰዓት ሹፌር ነው

በጣም አስቸጋሪ ነው። አባቴን አላውቅም። ያለእናት ያላባት ፍቅር ነው ያለኩት። ያው አባቴ ቤተሰብ ሙስሊም ነበሩ። ከዚያም ስምንተኛ ክፍል ስቢወርስ ነው እኔ ቤተሰብ ነው። አባቴን አላውቅም። አያቴ ናት ያሳደገችኝ። ከዚያም በቃ እዛ መቀላቀል አለብሽ አለችኝ። ምን አዲስ አበባ አካባቢ ነበረ ስንኖረው፣ ያው በህይወት ካለፈ በኋላ የማላውቀውን አባት መቀላቀል አለብሽ ተባልኩኝና ሄድኩኝ እዛ ስኖር ነው በቃ የገዛ ቦቴ ምፈሱ ከትግር ሲናገር ማለት ነው የገዛ ቦቴ ጭንቅላት ገንሰት እንዳሰራብኝ እዛ ጊዜ እዛ ለአንድ ለሁለት አመት አልቆየው እና እነሱ ጋር ከዛን ሃይማኖት ሽን ቀየር ሲሉኝ በፍጹም አልቀይረም አልኳቸው ሃይማኖት ሽን እነሱ ሙስሊም ነው የሚከተል ሃይማኖት ሽን ተቀየር የፈለግሽበት እናስተምርሻለን። ማለት የሀብታም ናቸው ትንሽ በሀብታችሁ ደምቁት እና የሆነ እንቀይርልሻለን፣ የፈለግሽውን እናስተምርሻለን። አግኝ እኔ በፍጹም አልቀይርም። ይሄ ትምህርትንም እግዚአብሔር በረዳኝ። ደሞ እዛም ሆኜ እነሱን ስጋም አልበላም። እነሱ ሲያደርጉን በፍጹም ተቃራኒ ይበቃ ትያ እንጀራ እና ቴጋ ነበር ነበርኩት። እሷ ዘመዶቿ ጋር ስትሄድ ራይ መገናኛ ነበረ፣ እዛ ጀርባ ነበረ

በጣም የሚገርም ነው እንግዲህ፣ የልጇን ልጆች ነው ግደል ነቅ እያለች እንግዲህ፣ ይህንን እንደዚህ የምታደርገው አይነት ጉድ እንደ ምንድነው የሚገባል? ብር ከዛ የት ይሆናል መጨረሻው? ምንድ ነው? ብሩ የት ነው የሚገባው? ሰዓት ያወረዳል አንተ ርኩስ መንፈስ፣ ቅዱስ ሚካኤል በእሳት ሰይፍ ቆራርጥህ እሳት ያወርድ አምደው ቅዱስ ሚካኤል ይዙሃል። አሀ ምን አስበህ እኔ ጋር እንዳደውለ አስበህ ነበር እ ሌላ መተት አለህ፣ በትዳር የተላክ መተት አለህ። መተት የሚስጥር መተት፣ በቤተሰብ የተላክ የአይዛብ መተት ና የደፍተራ መተት፣ በጓደኛ የተላክ የትዳር መተት። ምን አርግ ተብለ ነው ትዳራቸው? ምን አድርግ ተባልክ በጥንቆላን የተሰራው? ቅዱስ ሚካኤል ይፍረድባቸው። ቅዱስ ሚካኤል ያዋርዳችሁ። እናንተ ጠንቋይ፣ ዛራንጋሽ፣ ደም አፍሳሽ፣ ለጠዋት አጎንባሽ ሁላ ቅዱስ ሚካኤል ዋጋችሁን ይሰጣቸዋል። በሰው ሕይወት፣ በሰው እድል፣ በሰው አእምሮ፣ በሰው ትዳር፣ በሰው እንጀራ እየቀለዳችሁ ያላችሁ የጥንቁላ መንፈስ ሰዓት ያወረደባችሁ ቅዱስ ሚካኤል ስራችሁን እየገላለጠው ይገኛል። ገና ትዋረዳላችሁ። ቅዱስ ሚካኤል ያዋርድሽ የጎረቤት ምቀኛ ሰዓት ያወረደባችሁ። ሌላስ ምንድን ነው? ሌላ ሌላ በምግብ በልብስ የገባህ ስራ ያለ ሆድ ውስጥ መርዚ ወንክ ሕመም ደዌ ይሆንክ ጨጓራ ላይ ኩላሊት ላይ ጉበት ላይ ምን ጤና ላይ ደዌ ይሆን ካለ በምግብ የገባ በሚበላ በሚጠጣ የገባ በሚለበስ በልብስ የተመተትክ እ ተናገር እ ቅዱስ ሚካኤል እፍረድባቸው፣ ወደ ሲኦላልክህም ወደ ራሳቸውንም እልክህ አንተርኩ ዘመንፈሳ ጋር የእሷ አንጽዋ እነሱ ስቃዩን እነሱ መቅመስ አለባቸው። ምን ያህል ዋጋ እየከፈለች እንደሆነች እሷ የከፈለችውን ዋጋ እናንተም ትከፍላላቸው። አምደው ቅዱስ ሚካኤል ፍረድባቸው። ሌላ ሆድ ሆድ ላይ እየሰራህ ነገር አለ። ምን ሰርታል? ስራይ ሰርታል። ነፍሳት አለ ሆድ ላይ በምግብ በልብስ የገባ በሚጠጣ በሚበላ የገባ በምግብ አለህ፣ በንፍሮ እሺ። የማርያምን ጽዋ እየጠጣች ነው፣ ጓደኛዋን መርዛ ያበላቻት በንፍሮ በጣም ያሳዝናል። እሺ ሆድ ውስጥ ምንድን ነው የሰራው? ነፍሳት ሰርታል። ስንት ጊዜ ነው ከገባች በምግብ ከሰጠቻት ከበላች፣ ስንት ጊዜ ነው? አራተኛ አመት ሰአት ያብረድብ? እሺ ሌላ በልብስ፣ በምግብ፣ በሜካፕ፣ በዊግ፣ በሱሪ፣ በኮስሞቲክስ የገባ የስድስት ስልሳ ስድስት የሉሲፈር መንፈስ አለህ። የቡዳ መንፈስ፣ የአየር አጋንንት አሀ የቡዳ ማለህ በላቻት

ማን ግደል? ጓደኛዋ ነች፣ እናት የሆነች እንዴ? ልጅቷን ላረሰሽ ብላ የበላቻት የዛር መንፈስ እሺ። ለምንድን ነው ልጆቿን ግደል ብላ ምትልክህ? ምንድን ነው የልጅ ልጆቿ እንዲሞቱ እንዲጠፉ? ምንድን ነው ፍላጎቷ? ምንድነው ያነሳሳት? ሰው በልጁ እና በልጅ ልጁ ላይ እንደዚህ አይነት ጭካኔ የጨከነ ዘመን ላይ መድረስ በጣም በጣም ምን ምን ይባላል። አሁን ለዚህ እግዚአብሔር ምሕረቱን ይላክ ነው እንጂ። አሁን ቶሎ በል ስንት ነህ ከነሰራዊትህ? ወይ መዳንሄላ ከነሰራ አስራ ስምንት ከነጭፍራህ ከነጭፍራህ የቡዳ መንፈስ አለ። በምግብ የገባህ የስራ ይመተት አለ። የትብትብ የትዳር አፍዛ ደንዝዝ ትዳር በትን አውሊያ ዛር፣ አውሊያ ማለት የጥንቆላ መንፈስ ማለት ነው። ድቢ ታስወግራለህ፣ ድቢ ይመታልሃል፣ ይጨፈርልሃል። አንተ ቆሻሻ ቅዱስ ሚካኤል የጣልህ ያዋረደ ቶሎ በል፣ አሁን ግንባር ላይ ይውጣ። ከልጆቿ ላይ ተነስ፣ የልጆቿ አንሳብ፣ ቶሎ በል። ባሏ ላይ ሲያለው ምንድን ነው? ምንድ ነው በባሏ ላይ ያለው? የዛር መንፈስ፣ እንደገና መተት፣ የጓደኛ መተት። አመችሳለ ወረንተቻ፣ እሺ ከዘር የመጣሃላ ከዘር ነው የመጣሃው። በል በል በል፣ አሁን አሁን ቶሎ፣ የዝሙት መንፈስ አለህ እሱ ላይ የትኛውን አይነ ጥላውን የዛሩ መንፈስ ነህ? ዝሙት የምታሳስበው ተመትተን የገባው የዝሙት መንፈስ ነው ወይስ የዛር በዘር የመጣ የዘር መንፈስ ነው? መንፈሱ እንትን የዝሙቱ፣ በቪዲዮ የገባህ አለ፣ በፊልም ፊልም በማየት እሺ አሁን ግንባሩ ላይ ታሰር። ቶሎ በል ከበላ ከላቱ ላይ ተነስ። ግንባሩ ላይ ታሰር በሥላሴ ስም በሥላሴ ስልጣን፣ ቶሎ በል ግንባሩ ላይ ታሰር። ሁላችሁም አዎ፣ ራሱ ላይ ግንባሩ ላይ ታሰሩ። በስላሴ ስም በስላሴ ስልጣን ታስረናል። ግንባሩ ላይ ታሰሩ። የራሱ የራሱ እርሱ ላይ ያላችሁ መናፍስት ግንባሩ ላይ ታሰሩ። አጋዕዝተ ዓለም ቅድስት ሥላሴ ይፍረድባችሁ። መድኃኒተ ዓለም ኢየሱስ ክርስቶስ በመስቀሉ ላይ ሊደመስሳችሁ፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሰማዕቱ ቅዱስ ጊዮርጊስ፣ ሰማዕቱ ቅድስት አርሴማ ይሰሩ አምላከ ቅዱሳን አምላከ ጻርቃን አምላከ ሰማዕታት አምላከ ነቢያት አምላከ መላእክት ይሰርህ። እሱ ግንባሩ ላይ እሱ ላይ ያላችሁ መናፍስት ግንባሩ ላይ ታሰሩ። የእሷ ደግሞ እሷ ላይ ያላችሁ እሷ ላይ ያላችሁ ከልጆቹ የልጆቿን ሳብ እሷ ግንባር ላይ ቶሎ በል ቶሎ በል ከልጆቿ ላይ ሳብ የዛር መንፈስ ዛሬ አይነት ጥላ ወሰንገፊ አዳልሞቲ ጠቋር አቋር ቶሎ በል አንድ እንዳትቀር አንድ አንድ አንድ ጭፍራ እንዳታስቀር ቶሎ በል ከልጇ ላይ አንሳ ከልጇ ላይ አንሳ ካሁን ሰዓት ካሁን ጊዜ ካሁን ደቂቃ ጀምር እድል ትመልሳለህ እየበጠበጥክ ትዳር ለመበተን ሰላም ለማሳጣት ደም ለማፍሰስ ህይወት ለማፍረስ እያቀርክ ያለውን ስራህን ሴራህን ተንኮልህን ሁሉ ታፈርሳለህ። አንተ ቆራጣ፣ ቅዱስ ሚካኤል አምደው ቅዱስ ሚካኤል እሳት ያውረድብህ። አሳልፌ እሰጥቻለሁ። አምደው ቅዱስ ሚካኤል የቁልቢው ቅዱስ ገብርኤል እሳት ያወረድብህ። ሰማዕቷ ቅድስት አርሴማ፣ ሰማዕቱ ቅዱስ ጊዮርጊስ እሳት ያወርዱብህ። ጻርቃን ሰማዕታት፣ ነቢያት፣ ሐዋርያት ቃል ኪዳናቸው እሳት ይሁንብህ። ስም አጠራራቸው ያጥፋህ፣ ያቅልጥህ፣ ያንድል አንድ ረብሻለሁ ብትል እግዚአብሔር ይፍረድብህ። አንዳንድ ሺ አንዳንድ ሺ ስግደት በቀን እየሰገድክ ራስ ሆነ ራስ ሆነ አንዳንድ ሺ ስግደት እየሰገዳችሁ እስከምትሸኙ ድረስ አንድ ነገር እድል ትመልሳለህ። ሆዷ ውስጥ ያለውን ስራይ ታወጣለህ ታወጣለህ። ጸበል እየጠ ጸበል እየጠጣ ታወጣለህ። ካሁን ሰዓት ጀምር እድሏን ትመልሳለህ። አንተ ቆራጣ ግንባራ ይውጣ፣ ቶሎ በል። ግንባር ላይ ውጣ። ስንት ናችሁ? አጠቃላይ ስንት ሆናችሁ? ባለቤቷ ላይ ያለው ራሱ ላይ እሱ ግንባር ላይ ነው የምትታሰሩት። እሷ ላይ ያለውን ነው የጠየኩት እኔ። አስራ ስምንት ባሏ ላይ ስንት አለ? ከነጭፍራ አራት ምን? የልጇን ነው የምነግረኝ ወይስ የባሏን ነው? ሁለታችሁ በቃሽ። ሀያ ሁለታችሁም ታሰሩ። በስላሴ ስም በስላሴ ስልጣን ቅዱስ አማኑኤል ይፍረድባችሁ። በተወጋው ጎኖ በፈሰሰው ደግሞ በአማኑኤል ስም አጾረ መስቀሉ ሰዓት ያውረድባችሁ። እናንተ እርኩሳን መናፍስት እሳት ያወረድብህ። ሚስጥርን አውጥተህ እስከምትሸኝ ድረስ ምንም አይነት ተንኮል እንዳትሰራ እየተቀጠቀጥክ፣ እየተገረፍክ ጸበል እየጠጣህ እየሰገርክ፣ አንዳንድ ሺህ ስግደት በቀን እየሰገርክ እስከምትሸኝ ድረስ እስከምትሸኝ ድረስ ወደ ሲኦል አይደለም ወደ ራሳቸው ነው የምሸኝህ። አንተ ጠማማ የእሷን ስቃይ እነሱም ይሰቃዩታል። እስከዛ ድረስ ግን እስከምሸኝ ድረስ ግንባር ላይ ታሰርቶ ለበት አጋይስታለም ቅድስት ሥላሴ ይፈረዱብህ። መድኃኔ ዓለም ኢየሱስ ክርስቶስ በመስቀሉ አይ ደምስ ሰይ ታሰር ያለው በል። ወላዲተ አምላክ ድንግል ማርያም ቃል ኪዳኗ አይብላኝ ይብላኝ፣ ያቃጥለኝ ቅዱስ ሚካኤል ቅዱስ ገብርኤል በሰይፋቸው ይቆራርጡኝ፣ ታስር ያለው ጻድቃን ሰማዕታት ቃል ኪዳናቸው እሳት ይሁንብኝ፣ ታስር ያለው እድሏን ልመልስ፣ በህይወቷ ጣልቃ ላልገባ፣ ከሆዷ ያለውን መርዝ ላወጣ፣ ቃል ገብቻለሁ። የመስቀሉ ኃይል ይፍረድብህ፣ እሳት ያወርድብህ። ቶሎ በል አሁን አእምሮ ልቡና መልስ። ቶሎ በል አእምሮ ልቡና መልስ። አእምሮ ልቡና መልስ።